እኔ በነገራችን ላይ ከበደና ሰላቶ በጣም የሚገርመኝ ነገር ቢኖር ከነሱ ከጠንፌና ተከበደ በጣም የሚገርመኝ ነገር ቢኖር ምንድን ነው? ካሜራ ላይ ይመጡና ስለተዘቀዘኩኝ አማርኩኝ፣ ስለተሰደብኩ አማርኩኝ የሚሉትስ ነገር ጨጓራቸው እኮ ቅጥል እኮ እያለ ነው። ሰላም ጤና ይስጥልኝ ጉዳ፣ የተከበራችሁ የኔ ቻናል ተከታታዮች ሰላማችሁ ይብዛልኝ። በያላችሁበት ላይክ ሼር አድርጉ። አሳብ አስተያየት ካላችሁ በኮመንት አስቀምጡ። ለቤቱ አዲስ ከሆናችሁ ደግሞ ቤተሰብ ሁኑ። በነገራችን ላይ እኔ ዳኒና ሶሲ በጣም ነው የሚያስቁኝ። ማለት አይኖ የጨረቃ ፋሚሊዎች አጠው ልገዋቸዋል ያጠወለጉበት ምክንያት ምንድን ነው? እየወሰዱ ትክታክ ላይ ትክታክ ላይ ፎቶቸውን እየሰቃቀሉ እየቆራረጡ ባልሆነ ባልሆነ ነገር ምናምን እየለጣጠፉባቸው፣ ይህንን ያደረጉት ነገር ግን ምን መሰላችሁን? አንድ የተረዳሁት ነገር በሀይምና በቡርኬ ቀልድ ስለማያውቁ ነው። ድርድርና ቀልድ በቃ ምንም ስለማያውቁ ነው። ይህንን ያደረጉት በጣም ስለተናደዱባቸው ነው እንጂ የጨረቃ ፋሚሊዎች ብሩኬና ሃይሚ ያመጧቸውን ሰዎች ሰብስክራይብ አድርጉ ከተባሉ ሰብስክራይብ የሚያደርጉ ናቸው። ትሁት ታዛዥ ናቸው። ነገር ግን እነዚህ ደግሞ የሰው ሕይወት እየበጠበጡ ስለሆነ በቃ ትክታክ ላይ እየተሰቃቀሉ ስለሆነ በቃ ስለሚናደዱ ልክ ይመጡና ሰላም እንዴት ናችሁ ምናምን እና ዛሬ ሱሲ ዛሬ ሶሲ ምን አለች? እናንተ እንደዛ ሰደባችሁኝ ዘቀዘቃችሁኝ ነው ነገሩ። አምሮብኛለ ዛሬ ደግሞ ያሳማምሩሻል። ይሄንን ቀይ ይሄን የለበሽን ቀይ ልብስ ወደ ጥቁር ይቀይሩታል። እዛ ይገለብጡሻል ወስደው። ያው እኔም አንዷ ገልባጭ ነው ይለካ ረስችው። አይ ሶሲ በቃ ሁለታችሁም ከአንዱ ወንዝ ነው የምትቀዱት፣ እየተቀዳችሁት አንችም ዳኒ በቃ ትናደዳላችሁ ለምን ትናደዳላችሁ? ማለት ሰው ልጅ ስተት ካለበት የስተቱ እና ጥፋት ካለበት እኔ ጥፋት ካለብኝ ማንም ሰው ፎቴን ተፈለገ የገልብጠው እንደፈለገ ያደርገው። ስተት አለብኛ በቃ ማአሚኝ ማመን አለብኝ እዚጋ። እና ብዙም አትናደዱ። ዛሬ ደግሞ ከሀይምዬ ጋራ ነው የመጣችሁ። ሀይምዬን ጠርታ ምናምን ነገር ጭራሽ በዳኒ ጠረጠረቻት እኮ ልቅልቷል ማለት ነው አለተ ሶሲ አታስቂኝ፣ እንደው በማርያም ሀይም፣ አሁን ዳኒን የምትፈልገው ይመስልሻል? ለምን ተከራከርሽለት? ምናምን ነገር ምንሽ ነው? ምንዴት ነው? ምናምን ምና የማይሆን ወሬ ምናምን ነገር ትጠይቃታለሽ እንዴ? አንቺ ናግሹ ወንድ፣ እሷ እንዴት ልታደርገው ትችላለች? ሲጀመር ማለት ነው። ሶሴ ዳኒን አትፈልገው፣ አንቺ ከፈለግሽው ትፈልጊዋለሽም የራስሽ የሁለት ዓመት ፍቅረኛሽ ነው። ለምን ከብሩኬ እና ከሃይሚ ህይወት በሰላማዊ መንገድ አትወጭም? እህትሽም መከረችሽ። በቃ ለምን የሰው ምክር አትሰሙም? ተያይዛችሁ ለምን አትወጡም? ሀይሚን እዚ ጋር አምጥተሽ ከምጠረጥሬና እንደ ዝበዝበ ጥያቄ ከማፋጠጥ ውስጥ ሽኩ ያውቀዋል። ሀይሚ በጭራሽ እንደማትፈልገው ማለት ነው። ነገር ግን አንቺ ከብሩኬ ጋር ስላለሽ ያንን ብሩኬ ለማናደድ ብላ ነው እንጂ ሀይሚ በጭራሽ መነካካት ራሱ አትፈልግም። የዝጋ ማወቅ ያለብሽ ነገር ማለት ነው። አንቺ ግን ይህሽበት መንገድ ሀይሚን ለማናደድ ከብሩኬ ጋር ምናምን ነገር አብረሽ ፊት ፊት ስት ስታዋሪ ያልነበረ እንዴ? እኛ ረስተናል እንዴ? አንቺ ለብሩኬ ስታግዣ አልነበረ ስታዋሪ፣ ስትቀበጣጥር ያልነበረ እንዴ? እና ታዲያ ምንድን ነው እዚጋ ሀይሚ። ዳኒን አትንከው በቃ። ስለ እኔ ካልተመለከተክ አይመለከትህም ስለ ዳኒ ነው ጨዋታው ማለት ነው። ሀይሚ ጋር አለቀ ይሆነው ይሄ ደግሞ የሆነበት ምክንያት አንቺ በእነሱ ህይወት ውስጥ አለሽ፣ ከብሩኬ ጋር አለሽ። ከብሩኬ ጋር መውጣት አለብሽ ለእነሱም ህይወት የአንቺ ህይወት እንዲበላሽ ዳኒን የዝህን ያክል የምታፈቅዱ ከሆነ የዳኒ ከሀይሚ ጋር መሆኑ የሚያቃጥልሽ ከሆነ ለምን ሰብስበሽ አትኖሩ? ባለሽን ነው ይሄ ነው ጥያቄ። ለምን አብራችሁ አትሆኑም? ለምን አትመለሽም ወደ ቦታሽ? ይዝህን ዝህ እየጠራሽ ሀይሚን የምትጠረጥሪው ምናምን ከህይወታችን ውጭ አለችሽ። ከማን ህይወት ብለሽ ታፋጥጫታለሽ እንዴ? የታወቀ ነው ከብሩኬና ከእሷ ህይወት ነው የምትወጪ። መቼስ ከቡርኬ ጋር ጠብ እንደሆነች ስለምታቂያ ነው። ከማ ህይወት ከማ ህይወት የምትያት ልብሽ እኮ ያውቀዋል። ከማ ህይወት መውጣት እንዳለብሽ ምን ከኔና ከዳኒ ህይወታት አትልሽ። መቼስ ከገባሽና ከተረዳሽ አራዳኔ ካልሽ ከብሩኬና ከእሷ ህይወት ውጪ፣ ግልጽ የሆነ አማርኛ ነው። እንድትወጪላት ትፈልጋለች። አለቅ አንቺ ግን መውጣት አትፈልጊም። ውጭጭ ብለሻል። እዚህ እየመጣሽ ያልሆነ ወሬ ነው የምታወሪው። ሶሲ የሰው ልጅ ላዩ ብቻ አይደለም ማማር ያለበት ውስጡም ስብእናውም ማማር አለበት። የሆነ ቦታ ላይ ችክ ማለት የለበትም አንድን ነገር ለቀቅ ማድረግ አለበት። ገብቶሻል? አሁን አንቺ ላይ አንቺ አንድ ነገር ላይ ነው ድርቅ ብለሽ የቀረሽው ለምን? ማንም እኮ ስህተት ይሰራል። አንቺ እኮ ስህተት ሰርተሻል። አንቺም ስህተት ሰርተሻል እኔም ስህተት ሰርትቻለሁ ብለሽ የሀይሚን ስህተት ልታወዳድር ይሆነ እንዲ ከአንቺ ስህተት ጋር። አንቺ እኮ አልጋ ላይ ነው የወጣሽው ከዛም አልፎ ደግሞ እና አይተናል እኮ ጃኬትሽን እንዴት ጥለሽ እንደወጣሽ ስትወርጂ፣ ስትወጪ ነበር። የብሩኪ አልጋ ራሱ አለመሰበሩ በጣም ጠንካራ ነው። አዝሪቀዋለ በዚህ አጋጣሚ የብሩኪ አልጋ፣ የብረት አልጋ ሊሆን ይችላል ያልተሰበረበት ምክንያት አስሬ ስትወጪ፣ ስትወርጂ፣ ስትወጪ፣ ስትወር ነበረ። አንቺ ሲጀመር አይን አውጣ ነሽ። እንዴት ነው ከሀይሚ ጋር ልትወዳደር የምትችው? ሶሲ እንዴ አንቺ እኮ በጣም ደፋር እኮ ነሽ። ሀይሚ እኮ በጣም አይናፋር፣ ጨዋ እኮ ነች። እንደው አሁን አሁን ትንሽ ድፍረት ድፍረት ድፍረት ጨመረች እንጂ እኮ ሀይሚ ለምታደርገው ነገር አብሯስ ቆሞ እንኳን ዳኒ እንደ ጠጉሯን ሲነከው እንዴት እንደገፈተረች እኮ አይተናል በአይናችን በብረቱ። ምን ሆነሽ ነው እንዴ? አንቺን ስታተሸን ከሀይሚ ጋር ልታወዳድረው ነው እንዴ? ደሙ ደሙ ዳኒ ጋር የሄደችው ዳኒ ቤት ድረስ የሄደችው መሄድ ፈልግ አይደለም፣ ለብሩኬ ዋጋ ስትከፍልለት ነው የሄደችው። ያንን እሱ እንዳይታሰርባት እስር ቤት እንዳይሄድ ማጣት ስለማትፈልግ ብሩኬን ያንን ችግር ለማስቆም ስትል ነው ዳኒ ቤት የሄደችው። ፈልገው አይደለም። ምናልባት ፈልገው የሄደች መስሎች ከሆነ በጣም ተሳስተሻል። ፈልገው አይደለም ያደረገው ነገር፣ ዳኒ ስተት ስለነበረ ያንን ክስ ለማስቆም ስትል ቤት ድረስ ሄደች፣ አለቀ። የሆነ የተፈጠረው ነገር እዛ ሄደች፣ ሶፋ ላይ ስለተቀመጠች ታዲያ ምን ላይ ትቀመጥልሽ? ብሩኬ ቤት ሶፋ ስለሌለ ለዛ ነው አልጋ ላይ እየተቀመጥሽ ያው ራሳችሁ ስላላችሁ በሰዓቱ ሶፋ የለም፣ ለዛ ነው አልጋ ላይ እየተቀመጠችው እንደውም ብሩኬ ቤት እንደሚሄድ እንግዲህ አልጋ ላይ ነው የሚቀመጠው እያሉ ኮመንት ላይ ሲስቁ ነበረ። አንቺ ግን ለዛ ብለሽ አይደለም ድራማሽን ለመስራት ፈልገሽ አልጋ ላይ ቁጭ አልሺው እና የአንችን ስህተት ከሀይሚ ጋር ልታወዳድሩ አትችም። ካስፈለገ ከእነሱ ህይወት መውጣትን ያለብሽ እዚህ እየጠራሽ ሀይሚን የመናገር ዝቅ ማድረግ ግን መብት የለሽም። ቆንጆ ነኝ የምት ቁንጅናሽን ዳኒ ይንገርሽ። ግን ጨረቃ ፋሚሊ አሪፍ ቆንጆ አደርጉሻል። አሁን በትክታክ መንደር ስድባች ደፋር ናቸው። አንቺም ዳኒ ዳኒ በጎን አርጋችሁ ገልብጡኝ ስትፈልጉ፣ እንዲ መዘቅዘቅ ብቻ አይደለም፣ በጎንም አድርጉኝ እንዳይደክማቸው ስልኬን እንደዚህ ገልብጫ ያዋለው ምናምን ነገር እያለ ሲያጦዘን ነበር። አንቺ ደግሞ ዛሬ መተሽ ታጡዝናለች እንዴ? ወይኔ ጉድ! የዝን ያክል አይምሯችሁ ከተጨነቀ እረፍት ካጣ ለምን አታርፎም እንዴ? ጨረቃ ፋሚሊ እኮ ነብር እኮ ናቸው። አትንኩኝ ባይ ናቸው። በብሩኬና በሃይሚ ቀልድ ያቁ። ብሩኬ ተነካ ማለት ሀይሚ ተነካሽ ማለት ነው። እንደው በብሩኬና በሃይሚ መሃል ጠብ እንኳን ቢኖር ማንንም እኛንም አሳልፈው ብሩኬና ሃይሚ በብሩኬና በሃይሚ መሃል ጠብ እንኳን ቢኖር ቡሩኬን አሳልፈው መስጠት የማይፈልጉ ሰዎች አሉ። በትክክል ስነግርሽ ማለት ነው ሶሲ።